ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሚያዚያ 14 ወይም አፕሪል 22 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃዎቻችን በቀጥታ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 157 ብር ከ96 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ጎህ ቤቶች ባንክ ሲሆን 131 ብር ከ08 ሳንቲም ገዝቶ 133 ብር ከ7 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም እየሸጠ ነው። አንድ ዩሮ በጥቁር ገበያ 182 ብር ከ23 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 146 ብር 57 ሳንቲም ተገዝቶ 150 ብር ከ52 ሳንቲም በመሸጥ ላይ ነው። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 195 ብር ከ76 ሳንቲም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 በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ነው። 94 ብር ከ07 ሳንቲም ገዝቶ 95 ብር ከ95 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 86 ብር ከ07 ሳንቲም ተገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 101 ብር ከ71 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 82 ብር ከ81 ሳንቲም ገዝቶ 84 ብር ከ47 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 78 ብር ከ15 ሳንቲም ተገዝቶ 79 ብር ከ71 ሳንቲም እየሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 21 ብር ከ64 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 17 ብር ከ82 ሳንቲም ገዝቶ 18 ብር ከ18 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 16 ብር ከ67 ሳንቲም ተገዝቶ 17 ብር በመሸጥ ላይ ነው። አንድ ፓውንድ በጥቁር ገበያ 211 ብር ከ96 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው 174 ብር ከ02 ሳንቲም ተገዝቶ 177 ብር ከ50 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 152 ብር ከ78 ሳንቲም ተገዝቶ 155 ብር ከ83 ሳንቲም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 በመሸጥ ላይ ነው። በንግድ ባንክ 33 ብር ከ76 ሳንቲም ገዝቶ 34 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 42 ብር ከ15 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 34 ብር ከ90 ሳንቲም ገዝቶ 35 ብር ከ60 ሳንቲም በመሸጥ ላይ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 413 ብር እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 222 ብር 65 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 422 ብር 42 ሳንቲም እየተመነዘረ ይገኛል። አንድ የቱርክ ሊሬ በጥቁር ገበያ 4 ብር 13 ሳንቲም ሲመነዘር የግብፅ ፓውንድ ደግሞ 3 ብር ከ13 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመኔን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን እያቀረብን ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ሐሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና እና ሼር እንዳይረሳ በዚያ በቃን መልካም ጊዜ መልካም ቀን